ሰላም ሰላም ዩቲዩብ እንዴት ናችሁ? ዛሬ የምናየው በቤታችን ውስጥ የሽንት ምርመራ እንዴት ማድረግ እንዳለብን ከፋርማሲ የሽንት ምርመራ የምታደርጉባትን ኪት ገዝታችሁ እንዴት ማድረግ እንዳለባችሁና ራሴ እዚሁ በራሴ ሽንት ማለት ነው እያሳየው ዛሬ ፕራክቲካል የምናይ ይሆናል። ሁሌ ከማውራት ብቻ ሳይሆን በተግባር ብናይ ጥሩ ነው ብዬ ነው። ስለዚህ ገዝቻለሁ። ምን ምን ማድረግ እንዳለባችሁእና እንዴት እርግዝና መፈጠሩን ቼክ ማድረግ እንዳለብን እናያለን። ለማታቆኝ ነርስ ህይወት እባላለሁ። የሽንት የእርግዝና ምርመራ በቤት ውስጥ ለማድረግ የሚያስፈልጉን ነገሮች አንደኛው ቴስተር ወይም ደግሞ የእርግዝና መመርመሪያ ኪት ታስፈልገናለች። ሁለተኛው ደግሞ በተለያየ ብልቃት ቀንሳችሁ ሽንት ትንሽ ሽንት ያስፈልጋችኋል ማለት ነው ያው እርግዝና እና ሁለት ነገር ነው የሚያስፈልገን፣ እርግዝና መመርመሪያ ኪትና ሽንታችንን ማለት ነው። ሁለቱን በእንትን በማለት ሐኪም ቤት መሄድ ሳይጠበቅብን የትም መሄድ ሳይጠበቅብን በራሳችን በቤታችን ውስጥ ምርመራው ማድረግ እንችላለን ማለት ነው። ይቺ ኪት የምትገኘው የተለያዩ ፋርማሲ ውስጥ ማግኘት እንችላለን። እነዚህን ነገሮች ስናይ መጀመሪያ የሽንት ምርመራ በቤታችን ውስጥ ከማድረጋችን በፊት መጀመሪያ ምንድነው ኤክስፓየር ዴት ኤክስፓየር ዴት አንደኛ ቅድሚያ ልሰጥ የሚገባ ነገር እንደገና ደግሞ መከፈት አለመከፈቱን ማረጋገጥ እና ኤክስፓይሪቱን ማረጋገጥ ይጠበቅባቸዋል ማለት ነው። ስለዚህ እንክፈት። ስለዚህ ውስጧ አለች ማለት ነው ይታያቸዋል። ስለዚህ የምንከተው ፓርቲ የቱን ነው ማለት ነው? የምንከተው ፓርቲ ይቺ ከጥቁር መስመር የተሰመረችው ለምንድን ነው? ሽንቱ እስከዚህ ድረስ ብቻ ነው መነከር የሚችለው። ከዛ በኋላ ደግሞ እዚህ ጋር ሁለት መስመር ከሆነ አንድ መስመር ከሆነ እንዳረገሽ እና እንዳላረገሽ የምታውቂበት ፓርት ቦታ ነው ማለት ነው። ስለዚህ ሽንት ውስጥ ስንነክር መንከር ያለብን እስከ ጥቁሩ መስመር፣ ከጥቁሩ መስመር ማለፍ የለበትም ማለት ነው። የሽንት ምርመራ በቤታችሁ ውስጥ ቼክ ስታደርጉ ፖዚቲቭ ወይም ደግሞ ኔጌቲቭ ሊሆን ይችላል። ያ እርግዝና በሰውነታችን ውስጥ ሲፈጠር የሚያመነጫው የሰውነታችን ሆርሞን ምን ይባላል? ኤችሲጂ ሆርሞን ይባላል ማለት ነው። ስለዚህ ያ ኤችሲጂ ሆርሞን ፖዚቲቭ ከሆነ ምርመራው ላይም ኤችሲጂ ሆርሞን ፖዚቲቭ ከሆነ ፖዚቲቭ ያሳየናል ማለት ነው። ስለዚህ ያ ኤችሲጂ ሆርሞን ደግሞ ኔጌቲቭ ከሆነ ምርመራው ላይ ኔጌቲቭ ሊመጣ ይችላል፣ ወይም ደግሞ አንድ መስመር ማለት ነው። ስለዚህ በትንሽዬ እቃ ወይም ደግሞ ቤታችሁ ውስጥ ባለ ብልጫት ሽንቴ ቀንሻለሁ ማለት ነው። ስለዚህ አሁን ላሳያችሁ ነው ማለት ነው። ስለዚህ ይነክረዋለሁ ማለት ነው ለአንድ ለአምስት ወይም ከአስር እስከ አስራ አምስት ሰከንድ ተነክሩት እና ከዛ በኋላ ደግሞ አስተኝቶ ወደ ጎን መጠበቅ ነው ማለት ነው። ስለዚህ ነገራ ሙሉ ለሙሉ አልነከርኩትም። እስከ ጥቁር መስመሯ ቅድም እንዳሳየኋችሁ እስከ ጥቁር መስመሯ ማለት ነው። እስካሁን ድረስ አስር ሰከንድ ይሞላኛል ማለት ነው። እናውጣዋለን ስለዚህ አስተኝታችሁ መጠበቅ ነው ማለት ነው። እንደዚህ አስተኝታችሁ መጠበቅ ያው እንትን እያለ እየቀላ እየቀላ ይመጣል። ስለዚህ እንግዲህ ማርገዜ እና ለማርገዜን እዚሁ ላይ ትከታተላላችሁ ማለት ነው። እንዴት ነው ዳርግዝ ወይስ እንዴት ነው ማርገዝ ይሻላላ? መውለድ እኮ በጣም ትልቅ መባረክ እነት በጣም በጣም ትልቅ ትልቅ ነገር ነው መውለድ ማለት ነው። ደስታ አምስት ሰከንድ አይፈጅበትም በቃ ትላላች ለማንኛው፣ አላረገስኩም በምናወቅ አወቅ ችላላችሁ። ደግሞ የሚያሳየው አንድ መስመር ነው ማለት አንድ መስመር ብቻ ነው የሚያወጣው አንድ መስመር ብቻ ነው። ስለዚህ አንድ መስመር ከሆነ ደግሞ አላረገስኩም ማለት ነው። ለሚቀጥለው ደግሞ ሞክርና ካረገስኩ ነው። ለማንኛውም ይኸው አንድ መስመር ነው ያወጣው ማለት ነው። ስለዚህ አንድ መስመር ከሆነ አላረገሽም ማለት ነው ሁለት መስመር ከሆነ ደግሞ አርገዘሻል የሚለውን ያሳየናል ማለት ነው። እንደገና ደግሞ የምትጠቀሙት ሽንት መሆን ያለበት በአደረ ሽንት ቢሆን ይመከራል። ምክንያቱም የአደረ ሽንት ከሆነ ምንድነው ቶሎ የማሳየት ቶሎ የመታየት እድሉ በጣም ፈጣን ይሆናል ማለት ነው። እንደገና ደግሞ ግንኙነት ከተደረገ ከ15 ቀን በኋላ ቼክ ማድረግ ወይም ደግሞ ፔሬድ ከቀረበት ከ15 ቀን በኋላ ቢሆን ይመከራል። ምክንያቱም ቅድም እንደነገርኳችሁ ኤችሲጂ ሆርሞን መታየት የሚጀምረው ፖስቲቭ ከሆነ ብቻ ነው። ኤችሲጂ ሆርሞን ደግሞ በሽንት ውስጥ ለመታየት ጊዜ ይፈልጋል ማለት ነው። ስለዚህ ያለ ጊዜው ፈጥናችሁ የምታደረጉት ከሆነ እርግዝና እንኳን ተፈጥሮ ያለ ጊዜው ፈጥናችሁ የምታደረጉት ከሆነ እርግዝና እንኳን ተፈጥሮ እንደዚህ ኔጌቲቭ ሊያሳያችሁ ይችላል ማለት ነው። ስለዚህ እርግዝና እንኳን እየተፈጠረ እንደዚህ ኔጌቲቭ እንዳያሳያችሁ ያለ ጊዜው ፈጥናችሁ እርግዝና ቼክ አታድርጉ። ጊዜ ይፈልጋል። ኤችሲጂ ሆርሞን ጊዜ ይፈልጋል። ስለዚህ ግንኙነት ከተደረገ ከ15 ቀን በኋላ ወይም ደግሞ ፔድ ከቀረ ከ15 ቀን በኋላ ቼክ ብታደርጉ ነው አሪፉ ማለት። ይሄን ኪት ከፋርማሲ ምን ብዬ ልግዛ ካላችሁኝ ደግሞ ራፒድ ቴስት ኪት ማረግ ማለት እንችላለን። በቤት ውስጥ የሽንት ምርመራ የእርግዝና በቤት ውስጥ የሽንት የእርግዝና ምርመራ ላደርግ ነው እና ኪቷን ፈልጌ ነው ምናም ብላችሁ መግዛት ትችላላችሁ። ስለዚህ በጣም አሪፍ በቤት ውስጥ ሐኪም ቤት መሄድ ሳይጠበቅብሽ የትም መሄድ ሳይጠበቅብሽ በራስሽ የምታረጊው የእርግዝና ምርመራ አይነት ነው ማለት ነው። ለማታቆኝ ነርስ ህይወት ነበርኩኝ። እስካሁን አብራችሁኝ ስለቆያችሁ በጣም በጣም አመሰግናለሁ። እንደዚህ አይነት የተለያዩ ጠቃሚ ቪዲዮዎች እንዲደርሷችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብን በሆን እንዳትረሱ። የደውላን ምልክት በመጫን እኔ የምለቀው ቪዲዮ ሽን እንዲገባላችሁ ኦን ማድረግ እንዳትረሱ ነርስ ህይወት ነበርኩኝ። ሰላም ቆይ።